ሰላም ጤና ስጥልን። የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን፣ በቅድሚያም አበይቶች እናቀርብላችኋለን። በጎንደር በርካታ ቀጠናዎች ውጊያ ሲካሄዱ ውሏል። በስቴ ቀጠና የምስራቅ እዝ 33ተኛ ኮር 77ተኛ ክፍለ ጦር በርካታ ሰራዊቱን ያጣበት ውጊያ ተካሂደዋል። በውጊያው የሻለቃ መሪውና የሬጅመንት አመራሮች ተደምስሰዋል። በመተማ የሰሜን ምዕራብ እዝ 96ተኛ ክፍለ ጦርና ጥምር ጦሩ ሁለት ወታደራዊ ካምፖች ላይ መጠነ ሰፊ ጥቃት ተፈጽመዋል። የዕለቱ ሰበር መረጃችን ነው፣ በቀዳሚነት ይዘነዋል። በጦር ወንጀለኛው የብልጽግና ሰራዊት በአሰቃቂ ሁኔታ የተገደለችው የፋኒት በዓለም ዋሲሁን ቤተሰቦች መታፈናቸው በህዝብ ላይ ተጨማሪ ቁጣን ቀስቅሰዋል። ከሰዓት በኋላ የተሰሙ መረጃዎች አሉ። የክብር ተሰማቱ አባት አቶ ዋሲሁን አባዋ ከመታፈናቸው በፊት የሰጡትን ቃልም በዜናችን ይዘነዋል። የብልጽግና አገዛዝ ከፍተኛ ባለስልጣናት ከኤርትራ ድንበር በ60 ኪሎ ሜትር ቅርበት ታይተዋል። ባለስልጣናቱ ኤርትራ ድንበር አሰብ አቅራቢያ ቡሬ ከተማ የታዩት ከባሌ ጉብኝት በኋላ ነው። ለመሆኑ የደህንነት መስሪያ ቤቱ መሪ ሬድዋን ሁሴንና የጠቅላዩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ እንዲሁም ሌሎች የሲቪልና ጄኔራል መኮንኖች ወደ አሰብ አቅራቢያ የድንበር ከተማዋ ያደረጉት ጉዞ አላማው ምንድን ነው? በአፋር ያለው አሁናዊ ሁኔታስ ምን ይመስላል ስንል መረጃዎችን ፈትሸናል። ይህም ሌላኛው የመረጃ ትንታኔያችን ነው። በተለያዩ የአማራ መስተዳድሮች በተለይም በወረዳና ከዛ በታች ባለው መዋቅር የሚገኘው አመራር መከላከያው በፋኖ እያስመታን ነው ድረስልን ብለን ስንጠራም አይደርስልንም የሚል ቅሬታ እያሰማ ነው። ቢሮ ዘግቶ የሚጠፋው አመራር በዝቷል። አዲስ አበባ የገቡ አልተመለሱም። ወደ አረብ ሀገር የሄዱ የታችኛው መዋቅር አመራሮች እንዳሉ ታውቋል። በጉዳዩ ላይ ተጨማሪ መረጃ አሰናርተናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር ዜና በጎንደር በርካታ ቀጠናዎች ውጊያ ሲካሄድ ውሏል። በጎንደር እስቴ ቀጠና የምስራቅ እዝ 303ኛ ኮር በርካታ ሰራዊቱን ያጣበት ውጊያ ተካሂዷል። በመተማ ደግሞ የሰሜን ምዕራብ እዝ 97ተኛ ክፍለ ጦርና ጥምር ጦሩ ሁለት ወታደራዊ ካምፖች ላይ መጠነ ሰፊ ጥቃት ተፈጽመዋል። አፋብሃ በላይ ዘለቀ እዝ አንደኛ ኮር ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ዘመቻ አርበኛ ተመስገን ጓዴ ሲል በሰየመው የማጥቃት ምዕራፍ ታላቅ ድል አስመዝግቧል። ከደራ ተነስቶ ወደ ስቴ መካነ ኢየሱስ ከተማ በማምራት ላይ የነበረው የምስራቅ እዝ ሶስት መቶ ሶስተኛ ኮር አካል የሆነው ሰባ ሰባተኛ ክፍለ ጦርን ገላውዲዮስ ከተማ አቅራቢያ ገዢ መሬት በመያዝ ከነ ወታደራዊ ተሽከርካሪዎቹ ጥቃት ያደረሱት የፋኖ ኃይሎች የሻለቃ መሪውን ጨምሮ በርካታ ጦሩን በውጊያ መደምሰስ መቻሉን አስታውቋል። ከመጀመሪያው ማጥቃት በኋላ የአገዛዙ ጦር ዳግም ኃይል በማሰባሰብ ሁለት ጊዜ ማጥቃት ሞክሮ የነበረ ቢሆንም፣ ከገላውዲዮስ ከተማ እስከ ውባንተ ተራራ፣ ሞሻ ተራራ፣ ግድብ ተራራ ቴሌ ፈትሎ ድረስ ባሉ ሰፊ ቀጠናዎችን የሸፈነ ውጊያ ላይ መዋሉን ያስታወቀው ኮሩ ከሰላሳ ስምንት በላይ የብልጽግና ሰራዊት መደምሰሱን፣ ከነዚህ ውስጥ የሻለቃ መሪ እንደሚገኝበት አስታውቋል። በተጨማሪም የ33ተኛ ኮር 77ተኛ ክፍለ ጦር ኦርዲናንስ ኃላፊ ከና አጃቢዎቹ ተደምስሰዋል ያለው ኮሩ የ77ተኛ ክፍለ ጦር አንዷ ሬጅመንት የሰው ኃይል ከና አጃቢዎቹ መደምሰሱን ከምርኮኞች አረጋግጫለሁ ብለዋል። ከግማሽ ቀን በላይ በወሰደው በዚህ አውደ ውጊያ የአገዛዙ አስተኳሽ ወይም ኦፒ የሆኑ ደህንነቶች በፋኑ ኃይሎች በቁጥጥር ስር መዋላቸውም ተሰምተዋል። በአንዳ ቤት ውጊያ ተማርከው ምሕረት ተደርጎላቸው ተለቀው ያለ ተመልሰው ወደ አገዛዙ ገብተው ሲያገለግሉ ዳግም የተማረኩ እንዳሉ ኮሩ አስታውቋል። በግንባር መረጃው ላይ እንዳመላከተው እንዳጠቃላይ ከከፍተኛ አመራር እስከ ተራባል የአገዛዙ ሰራዊት የተደመሰሱበት የዛሬው አውደ ውጊያ ታላቅ ድል ተመዝግቦበታልም ብለዋል። በተመሳሳይ በምዕራባዊ ጎንደር መተማ ከባድ ውጊያ መዋሉ ታውቋል። አፋብሃ በላይ እዝ አራተኛ ደጃዝ ዝማች ኮር አርበኞች ክፍለ ጦርና የሁለተኛ መይሰው ካሳኮር ኮር አጣና ዋሴ ክፍለ ጦር የፋኖ ኃይሎች መተማ ላይ በአገዛዙ ጥምር ጦር ላይ ታላቅ ድል መቀዳጀቱን አስታውቋል። ዛሬ ጥቅምት 11 ከመተማ ቅርብ ርቀት ሸመለ ጋራ የመሸገው የብልጽግና ጥምር ጦር ላይ የተቀናጀ ማጥቃት የከፈቱት የፋኖ ኃይሎች ሁለት ወታደራዊ ካምፖች ላይ ከነሰራዊቱ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። በግንባር መረጃው ላይ እንደተመለከተው ከሽመለ ጋራ የወጣው የብልጽግና ጦር ባላሰበውና ባልጠበቀው ሁኔታ ዳግም ተቆርጦ ተመተዋል። የተደመሰሱበትን የሰራዊቱን አባላት በመተው ቁስለኞቹን ወደ ገንደ ውሃ ከተማ ሆስፒታል ሲያመላልስ ውሏል፣ ያለው የግንባር መረጃው ሽመለ ጋራ ላይ ከባድ ምት ማስተናገዱን ተከትሎ ተጨማሪ ኃይል እያስገባ መሆኑን የዜና በተጠናቀረበት ሰዓትም ዳግም ውጊያ ሊቀሰቀስ እንደሚችል አመላክተዋል። በተያዘ የግንባር መረጃ በስቦ ማስከዳትና ስቦ መምታት ጥበቡ የአገዛዙን ካምፕ እያፈራረሱ የሚገኙት የፋኖ ኃይሎች በጎጃም አዲስ ቅዳም ከተማ አድጓሚ ተራራ ካምፕ አድርጎ ከተቀመጡ ሚሊሽዎች ውስጥ ጥቅምት 10 ለጥቅምት 11 ሌሊቱን 9 የሚሊሻ አባላት ፋኖን ተቀላቅለዋል። ከሰሞኑ በጎንደር እስቴ መካነ ኢየሱስ ከተማ በተደረገው ውጊያ በርካታ የአገዛዙ ጥምር ጦር በብዛት ድል መደረጉን ተከትሎ ዛሬ ከ40 በላይ የሚሊሻ አባላት ፋኖን መቀላቀላቸውም ለአገዛዙ መርዶ ሆኖበታል። አድማስ ተመልካቾቻችን ምርጫችሁን ጣና ቲቪ ስለምታደርጉ እናመሰግናለን። የብልጽግናው አገዛዝ ከፍተኛ ባለስልጣናት ከኤርትራ ድንበር በ60 ኪሎ ሜትር ቅርበት ታይተዋል። ባለስልጣናቱ ኤርትራ ድንበር አሰብ አቅራቢያ ቡሬ ከተማ የታዩት ከባሌ ጉብኝት በኋላ ነው። በዛሬው ዕለት ወደ አፋር ቡሬ ከተማ የተጓዙት የብልጽግናው ሹማምንት የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እንዲሁም ጄኔራል መኮንኖችና የመከላከያ መረጃ፣ የአፋር ክልል ከፍተኛ አመራሮች ይገኙበታል። ከአሰብ በቅርብ ርቀት በምትገኘዋ ቡሬ ከተማ የተገኙት እነዚህ ሲቪልና ወታደራዊ ሹመኞች በከተማዋ ምን እንደመከሩ መረጃዎች ባይወጡም ባለስልጣናቱ ከባሌ ጉብኝት በኋላ ወደ አሰብ አቅራቢያ ማምራታቸው ትኩረት ስቧል። ከሰሞኑ በአብይ አህመድ መሪነት በባሌ የነበረው ጉብኝት ከቱሪዝም ፋይዳው ይልቅ ጂኦ ፖለቲካዊ ጉዳዮች ላይ ያተኮረ ምክክር እንደሆነ አፈትላኪ ላኪ መረጃዎች መውጣታቸው አይዘነጋም። በዚሁ ስብሰባ አምስት የኦህዴድ የቀድሞ ባለስልጣናት መገኘታቸው፣ በጸረ ሻዕቢያ አቋማቸው የሚታወቁት ሌትናል ጄኔራል ጻድቃን ገብረተንሳይና ጌታቸው ረዳ ባሌ ድረስ መጓዛቸው ስብስቡና አጀንዳው ትኩረት ከመሳቡም በላይ ይህን ስብሰባ ተከትሎ በዛሬ እለት ከፊል ባለስልጣናቱ ቡሬ ከተማ መገኘታቸው ይበልጥ አነጋጋሪ ሆነዋል። ጄኔራሎችን ጨምሮ የብልጽግና ከፍተኛ ሹማምንት ካሰብ ከተማ በ60 ኪሎ ሜትር ርቀት በተገኙበት በዛሬ እለት አፋር የቀይ ባህር ባለቤት የመሆን መብት አለው ሲል ያወጀው የቀይ ባህር አፋር ዲሞክራሲ ድርጅት ለሶስት ወር ያሰለጠናቸውን ታጣቂዎቹን ማስመረቁም ታውቋል። በቀደሙት ተከታታይ ዘገባዎቻችን እንደተመለከተው የብልጽግና አገዛዝ የኤርትራ አፋሮችን ብቻ ማዕከሉ ያደረገ ሶስት ድርጅቶችን በመደገፍ ላይ ሲሆን በአፋር በኩል የሚያካሄደው ወታደራዊ እንቅስቃሴም መጠኑ በመጨመር ላይ ነው። እነዚህን ሁኔታዎች የተመለከቱ የጉዳዩ ተከታታዮች አፋር የቀጠናዊ ጦርነት ማዕከሉ መሆኑ አይቀሬ ስለመሆኑ ማህተሙ ያረፈበት ጉዳይ ነው ይላሉ። ይህንን አይቀሬ ሁነት ያስተዋሉ የአፋር ተወላጅ የሆኑ የክልሉ አመራሮችና ሌሎች ሊቃን ድንበር ተሻጋሪው ጦርነት በሁለቱም በኩል ቀዳሚ ተጠቂ የሚያደርገው የአፋር ህዝብ ነው በሚል ስጋታቸውን በመግለጽ ለተቃውሞና ለትጥቅ ትግል መውጣታቸው ይታወቃል። ከዚህ ቀደም የአፋር ክልል ፖሊስ ኮሚሽን ይፋይ የፌስቡክ ገጹ በራሱ አመራር ተጠልፎ የተላለፈው መልእክት ላይ ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የአፋር ፖሊስና የአፋር ጸጥታ ኃይሎች እንዲሁም የአፋር ሕዝብ ያልተገባ መስዋዕትነት እንዲከፍሉ ለማድረግ እየተሰራ መሆኑን እንቃወማለን በሚል በክልሉ ፖሊስ ኮሚሽን ስም መግለጫ መውጣቱ አይዘነጋም። አፋር ባለው መልክዓ ምድራዊ አቀማመጥ የብልጽግና አገዛዝ ለድንበር ተሻጋሪ ጦርነት በማዕከልነት እንዳጨው በተረጋገጠበት በዚህ ጊዜ የብልጽግና ሲቪልና ወታደራዊ ሹማምንት ወደ ቡሬ ከተማ ማቅናታቸው ጉዳዩ ከስነ ልቦና ጦርነት አኳያ ብቻ እንደማይታይ ግልጽ ወታደራዊ መልእክት እንዳለው አመላካች ሆነዋል። ይህም አፋር ለአፍሪካ ቀንድ ጭምር የሚያሰጋ ጦርነት የሚነሳበት ማዕከል እንደሚሆን የጉዳዩ ተከታታዮች እምነት ነው። ለጉዳዩ ቅርበት ያላቸው የመረጃ ምንጮች በበኩላቸው በአሁኑ ሰዓት በአፋር ከሶስት በላይ የታጠቁ ኃይሎች እንደሚገኙ አስረድተዋል። ሁለቱ የኤርትራ ተቃዋሚ ኃይሎች ሲሆኑ፣ አንደኛው ደግሞ የሐራ መሬት ወይም ነፃ መሬት ተፋላሚ ኃይሎች የሚባሉት በነ ብርጋዴር ጀኔራል በየነ ገብረ እግዚአብሔር የሚመራው ህወሓትን በትጥቅ ለመታገል የወጣው ታጣቂ ኃይል አፋር ጋርን ቤዙ እንዳደረገ ጠቁመዋል። በተለይ በኤርትራ የጸረ ስርዓት ትግል የሚያደርገው የቀይ ባህር አፋር ዲሞክራሲያዊ ድርጅት አፋርን ለፖለቲካና ወታደራዊ እንቅስቃሴ ማዕከልነት በመጠቀም ላይ መሆኑ የአካባቢውን ውጥረት ጨምሮታል። በተጨማሪም የብልጽግና ሰራዊት ለድንበር ተሻጋሪ ጦርነት ዝግጅት በሚመስል መልኩ ረጅም ርቀት ተወንጫፊ ሚሳኤልና፣ ሮኬቶችን፣ ሌሎች ከባድ የጦር መሳሪያዎችን ጨምሮ በርከት ያለ ሰራዊቱን አስፍረዋል። ይህም አፋርን የውጥረት ማዕከል እንዳደረገው ታዛቢዎች ይናገራሉ። ለአፍሪካ ቀንድ ሰላምና መረጋጋት ትልቅ ዋጋ ያለውን የአፋር ህዝብ በኢትዮጵያ ጅቡቲና ኤርትራ ተሰራጭቶ እንደሚኖር ይታወቃል። አፋር ላይ የሚነሳ ግጭት ቀጠና የግጭቱን የማቀጣጠል እድል አለው የሚሉት አስተያየት ሰጪዎች የአፋር ሁኔታ እጅግ አሳሳቢ ነው ብለዋል። የፋኒት በአለማ ሲሆን ቤተሰብ መታፈን በህዝብ ላይ ተጨማሪ ቁጣ ቀስቅሷል። በጦር ወንጀለኛው የብልጽግና ሰራዊት በአሰቃቂ ሁኔታ የተገደለችው የፋኒት በአለማ ሲሆን ቤተሰቦች መታፈናቸው በህዝብ ላይ ተጨማሪ ቁጣን ቀስቅሷል። በእኩለ ቀን ዜና ወጃችን ባደረስነው መረጃ ላይ እንደተመላከተው በዛሬ ዕለት ጥቅምት 11 አጥቢያ ለሊቱን የሰማዕቷ ቤተሰቦች በአገዛዙ ኃይሎች ታፍነው ተወስደዋል። የክብርት ሰማዕቷ በአለማ ሲሆን ቤተሰቦች መታፈን ከተሰማበት ሰዓት ጀምሮ የህዝብ ቁጣ በልጥ ጨምረዋል። ነዋሪነታቸው በምዕራብ ጎጃም ቡሬ ወረዳ የሆኑት የክብርት ሰማዕቷ ቤተሰቦች በሚኖሩበት አርቢሲ ማርያም ቀበሌ መኖሪያ ቤታቸው ድረስ አፋኝ ኃይል በመላክ የፋኒት በአለም ዋሲውን አባት የሆኑት አቶ ዋሴ አባዋ እንዲሁም ወላጅ እናቷን ወይዘሮ ቦሰና አለም እያግደውን አፍነው ወደ ቡሬ ከተማ ከዛም ወደ ዞኑ መቀመጫ ፍኖተ ሰላም ከተማ መውሰዳቸው በህዝብ ዘንድ ከፍተኛ ቁጣን ቀስቅሰዋል። የክብርት ሰማዕቷ ፋኒት በአለም በተፈጸመባት አሰቃቂ ግድያ ተቆጥቶ ያላባራው ህዝብ በዛሬ ሁለ

አሁንም ቢሆን አማራ ፋኖ ለምን ይችላል ስለሞተች ወደ ኋላ መሰቀቅ ሲሆን መውጣት ነው። አሁን ያለበት ሁሉ መውጣት ነው። ነገ ከነገ ወዲያም እጣፈንታ ይደርሰናል። እንደዚህ ሕፃኖች እየታረዳሉ፣ ጉብሎች ይታረዳሉ። አማራ የሆነ አሁን ሁሉ እንዲወጣ ነው። ወላጅ አባቷ አቶ ዋሲሁን አባዋ ይህንን ንግግር በቁጭትና በአማራዊ ወኔ ከተናገሩ በኋላ ከፍተኛ ድንጋጤ ውስጥ የገባው አገዛዙ አፋኝ ቡድን በመላክ ቤተሰቡን ለሁለተኛ ጊዜ በጦር ወንጀል ድርጊቱ ሲገድል ሕዝብን ደግሞ ዳግም አስቆጥተዋል። የፋኔት በዓለም አሰቃቂ ግድያ ከተሰማበት ሰዓት ጀምሮ ማስፈራሪያ ይደርሳቸው እንደነበረም አባት አቶ ዋሲሁን አባዋ መናገራቸውን አፋብሃ ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ህዝብ ግንኙነት ኃላፊ ፋኖ ፍስሃ ደራው ገልጸዋል። የብልጽግና አገዛዝ የክብር ሰማዕት ፋኒት በአለማ ሲሆን ቤተሰቦችን አፍኖ በመውሰድ ሀሰተኛ ዘጋቢ ፊልም ሊሰራ እንደሚችልም ከወዲሁ ተገምተዋል። የፋኒት በአለምን አሰቃቂ ግድያ ጨምሮ በወሎ ና በሸዋ በሴት ታጋይ ፋኒቶች ላይ የተፈጸመውን የጦር ወንጀል ተከትሎ በሰብአዊነት ላይ የሸፈተውን አገዛዝ በህዝባዊ ክንድ መታገል እንደሚገባ አፋብሀና አፋሀድ ተመሳሳይ የትግል ጥሪ ማቅረባቸው ይታወሳል። ይህ በእንዲህ እንዳለ የፋኖ ኃይሎች የሰራዊት ግንባታ ላይ በልዩ ትኩረት መስራታቸው እንደቀጠሉ ነው። በጎጃም አፋብሀ የበረሃው ዳኛ የሚል ስም የሰጠውን ልዩ ኮማንዶ ኃይል በዛሬው እለት አስመርቋል። ቴድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር ለተከታታይ ስድስት ወራት ያሰለጠናቸውን ሶስተኛ ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላትን አስመርቋል። የኮማንዶ ሰልጣኞች ውጊያ ማርሽ ቀያሪ እንዲሆኑ ታስቦ ለስድስት ወራት ስልጠና መውሰዳቸውን በስልጠናቸውም የዘገዩ ውጊያዎችን በፍጥነት መጨረስ የተበላሹ ውጊያዎችን ወደ ድል ማሻገርና ሌሎች የኮማንዶ ሰልጣኝ ዋና ዋና ክህሎቶችን እንዲያሟሉ የሚያስችል ልዩ ስልጠና መውሰዳቸው ተገልጸዋል። በተበተነ መልኩ የጀመረው የአማራ የህልውና ትግል በፋኑ ኃይሎች በኩል ከጊዜ ወደ ጊዜ እየዘመነ በመምጣት ዘመናዊ የጦር መሳሪያ ከአገዛዙ ጦር ማርኮ በመታጠቅ በወታደራዊ ሳይንስ በትግሉ አካላዊና አእምራዊ ዝግጁነት ላይ የሚያተኩር የተግባርና የጽንሰ ሀሳብ ስልጠናዎችን በመስጠት የሰራዊት ግንባታ ላይ በማተኮር የህልውና ትግሉ ተቋማዊ ምዕራፍ ላይ ደርሰዋል። ይህን መሰሉ የሰራዊት ግንባታውም ለዘላቂ ድል እንደሚያበቃው ተመላክተዋል። በዛሬው ዕለት የስድስት ወራት የኮማንዶ ስልጠናቸውን የወሰዱ ተመራቂ ፋኖዎች በምረቃ ስነስርዓቱ ላይ በስልጠናው ያገኙትን ክህሎት በሰርከስና ወታደራዊ ትርኢት አሳይተዋል። የአፋብሀ ቴዎድሮስ እዝ ጃዊ መተከል ክፍለ ጦር ህዝብ ግንኙነት ክፍል ለጣቢያችን በላከው ማብራሪያ ተመራቂዎች የትግሉን አደራ ተረክበው ለዘላቂ ድል ለማብቃት የትግል ቃለ መሀላ በመፈጸም ወደ ትግል አደረጃጀት ገብተዋል። በመጨረሻም የባለስልጣናቱ ኩብለላና የድረሱልኝ ጥሪ የኦህዴድ ብልጽግና የጽፋት ፕሮጀክት በግልጽ የሚታይ ሆነዋል። በአማራ ሕዝብ ላይ የሚፈጽመው መልከ ብዙ ዘር ማጥፋት አስሩንም ዓለም አቀፍ የዘር ጭፍጨፋ ደረጃዎች ወይም የጄኖሳይድ ዋች መስፈርቶችን ያሟላ ስለመሆኑ ገሃድ ወጥተዋል። የፕሮጀክቱ ተሳታፊ የብአዴን ባለስልጣናት እንደ ፍላሲዮን ካቡጋ የሆነው አለቃቸው አብይ አህመድን ማዳን የማይችሉበት አስረኛው የጄኖሳይድ ደረጃ ላይ ስለመድረሳቸው ምልክቶች በመታየት ላይ ናቸው። ፍላሲዮን ካቡጋ በሩዋንዳ እልቂት የሁቱ ኢንተር ሃሞይን በማገዝ የዘር ፍጅት እየፈጸመ ሰው መሆኑ በመጥፎ ታሪክ ይታወሳል። በመጨረሻውም በጦር ወንጀለኝነት እጅ ከፍንጅ ተይዞ በዓለም አቀፍ የፍርድ አደባባይ መቆም ሆኗል። የአብይ እጣፈንታም ከነዚህ እንዳንዱ መሆኑ አይቀሬ ነው። በኦህዴድ በኩል አማራን በአማራ ማጋደል የተባለውን አገዛዛዊ ብሂል ወንበር ጠባቂው መከላከያ ሰራዊት በቀጥታ በመፈጸም ላይ ስለመሆኑ እዚያው ጦር ሜዳ ላይ አብረው የሚንከራተቱት የብአዴን ባለስልጣናት በመመስከር ላይ ናቸው። ባለስልጣናቱ መከላከያ ሆን ብሎ እያስመታን ነው ሲሉ ተደምጠዋል። ስማቸው እንዲጠቀስ ያልፈለጉ አንድ ባለስልጣናት ለመረጃ ምንጩ እንደገለጹት መከላከያ በብአዴን ከተደራጁ የሚሊሻና አድማብተን ኃይሎች ጋር ከመተባበር በተቃራኒው ከፋኖ ጋር በሚያደርገው ውጊያ ቀዳሚ የ ጥይት ማብረጃ አድርጓቸዋል። የሚሊሻና አርማ ብተና አዛዦች ውጊያው ሲከብዳቸውና ተጨማሪ ኃይል በፈለጉ ጊዜ ለመከላከያ አዛዦች ድጋፍ ጥያቄ ሲያቀርቡ የሚሰጣቸው ምላሽ እርስ በርስ ለሚገዳደል አማራ እኛ ምን አገባን የሚል ሆነዋል። በዚህ የተበሳጩት የብአዴን ካድሪዎችና ታጣቂዎች መከላከያ ሆን ብሎ እያስመታን በዚያ አንቆይም ብለዋል። መከላከያ በቀጥታ ከላይ የሚወርድለትን መመሪያ የሚፈጽም መሆኑን የተረዱት የብአዴን ባለስልጣናት የሚልሻ የፖሊስና የአርማብተና ኃይላቸውን ይዘው ወደ ፋኖ ለመቀላቀል በ በዚያም መልክ ህይወታቸውን ከሞት ለማትረፍና ታሪካቸውን ለማደስ ፍላጎት ያላቸው ቁጥራቸው እየበዛ ነው። መከላከያን ጠርተውት ሳይደርስላቸው እንደቀረ የሚገልጹት ባለስልጣናቱ ተከታዩን ማሳያ በመጥቀስ ነው። በጎንደር እስቴ መካነ ኢየሱስ በነበረው ውጊያ በሚሊሻና በአርማ ብተና አባላት በፖሊስ አዛዥና በአርማ ብተና አዛዦች ላይ ከፍተኛ ሰብዓዊ ኪሳራ የደረሰ ሲሆን ቢያንስ ከ84 በላይ የፖሊስና የአርማ አባላት የውጊያ እልቂት የተፈጸመው መከላከያ ድረስልን ስንለው ፈጥኖ ባለመድረሱና እንቢ በማለት ነው ይላል ይችላሉ። በጉዳዩ ላይ የመከላከያ አዛዡን ሲጠይቁ ከላይ አልታዘዝንም በሚል እንደተሳለቁባቸው ይገልጻሉ። ይህም እርስ በርስ ለሚተላለቀው አማራ እኛ ምን አገባን አይነት ምላሽ ሆኖ ታይተዋል። በዚህ የተበሳጩት የብአዴን ባለስልጣናት ከዚህ በኋላ መከላከያን አምኖ የሚዋጋ የለም ወደሚል ውሳኔ በመሻገር ላይ ናቸው። በተለያዩ የአማራ መስተዳድሮች በተለይም በወረዳና ከዛ በታች ባለው መዋቅር ቢሮ ዘግቶ የሚጠፋው አመራር በዝተዋል። አዲስ አበባ የገቡ አልተመለሱም። ወደ አረብ ሀገር የሄዱ የታችኛው መዋቅር አመራሮች እንዳሉ ታውቋል። እኛ መውጫ ቀዳዳ ካገኘን የምናደርገው ይህንን ነው የሚሉ ለኩብለላ ሻንጣቸውን ያዘጋጁ ብዙዎች ናቸው። ክብራትና ክብራን ቤተሰቦቻችን፣ ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ለባይ ምስጋናችን እደርሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን አቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር